አንቺ ደክሞሻል፣ እንደመጣሽው ምግቡን ለምን ያልሰራልሽ? ግድ የለም እኔ ራሴ ሰራዋለሁ። አንቺ አሽሙ ስራጫለሽ፣ ግቺ ለማኖር ያንን ሽባባትሽና አንቺን ነበር የምጨርሳችሁ። ታያለሽ፣ እንደ ባባ ፈርልሽ ነው የምነሳው። እኔ ከብት አይደለሁ። ቆይ ምን አይነት ውርጋጥ ልጅ ወጥቷል! በቃሽ፣ አትዘኑ። አሁንስ በዛ አልበዛም እንዴ? ማለት ነው ና ና ና፣ ካሁን በኋላ የራሴን ውሳኔ ወስናለሁ።

ይመቻል በቃ እስከዛሬ በሴት ገንዘብ ነበር እኔንም አባቴንም ስታኖር ይቆይ ቆይ ስትፋቀር ትንሽ አታፍራ እኔም እኮ ተከድቻለሁ ከነፍሴ በላይ ማፈቅራት በጣም መወዳትን ሴት እኮ ገንዘብ ስለሌለኝ አይነት ላፈር ብላ ትታኝ ዳለች ተገምይ ዳደርስ ከአንተ ጋር ምንም የለኝም በእንግዲህ አባዬ ቅድም ደውሎ ያቺን ልጅ አላገባት ከሆነ ከውርሱ እንደሚሰርዘኝ ቅድም ነግሮኛል እ ኑሐሚን አሁን ላይ ግማሹንም ቢሆን የኤርሚን ጉድ ሰምታለች ማለት ነው። ይሄ ነገር ደግሞ በጣም ጎርቷታል። አሁን ላይ እሷም በደመነብስ ብቻዋን መንገድ ላይ እየሄደች ነው ማለት ነው። መጀመሪያውኑም ለኤርሚን ነግራ ነበር፣ እንዳት ጎዳኝ ብላ አስጠንቅቃው ነበር። ግን ደግሞ ያ ነገር አልቀረላትም እና ኑሐሚን በጣም ተጎርታለች ማለት ነው። ይሄንን ነገር ያደረገችው ግን ገነት ነች። እዛ ጋ ግን ገነትን ጥፋተኛ ማድረግ አይቻልም። ገነት ያው አጋጣሚውን የተጠቀመችበት ንዴታዋን ለመወጣት በዚህ በቃላችኋለሁ አጣላችኋለሁ የሚለውን ነበር፣ እሷ አጋጣሚውን የተጠቀመችበት እንጂ እዚህ ጋር በገነት መፍረድ አይቻልም ማለት ነው። እሷ የተደወለ ስልክ አለ ኤርሚ ደግሞ ከሚወዳትና ከሚያፈቅራት ሚስቱ ጋር መኝታ ተኝቷል። ስልኩ ደግሞ ፊት ለፊት ሳልሆኑ ነው ውዴ ብሎ ሲደወል ሌላ ቅምጥ አለችው፣ ሌላ ሚስት አለችው በሚለው ነበር እሷ ስልኩን አንስታ ከሌላ ሰው ጋር ተቃቅፎ አልጋ ላይ ተኝቶልሻል ነይና ይህ ያለቻት እንጂ እዚህ ጋር ገነት ምንም ያጠፋችው ነገር የለም ማለት ነው። ገነትም ያው መጀመሪያ ዛ ቤት የገባችሁ ተንኮል አስባ እንደሆነ ግልጽ ነበር፣ ግን ይሄኛው ተንኮል ማለት አይቻልም ማለት ነው። ያው ገነት ባትናገርም ቢቆይም ይሄ ነገር መውጣቱ አይቀርም፣ ኑሐሚን መጎዳቷ አይቀርም። ግን ደግሞ ኑሐሚን ያን ያክል ሩቅ ሳትሄድ በአጭሩ ይሄንን ነገር እንድታውቅላት አደረገች እንጂ ገነት እዚህ ጋር ጥፋተኛ ነች ልትባል አትችልም ማለት ነው። ገነትም መጀመሪያም ዛ ቤት የገባችሁ መጠለያ እንዳጣች እንደተጎዳ ሰው ሆና ነበር፣ እዛ ቤት የገባችሁ። ግን ደግሞ እነሱ ፊት ምስኪን መስላ የተጎዳ ሰው ሚጠለልበት የሚጠለልበት ቤት አጣሰው ሆና ነበር የምትታያቸው። እነሱ ደግሞ ዞር ካሉ ትፎክርባቸው ላይ ይሰራልሻለሁ፣ አንቺንም አባትሽን፣ ጠብቂኝ፣ እንደ እባብ አፈርልሼ እነሳላቸዋለሁ እያለች ነበር ስትፎክርባት የነበረው። እንደዚህ አጋጣሚዎችን የምትጠብቅ ገነት ደግሞ ስልክ እዛ ጋ ውዴ ብሎ ሴቭ የተደረገ ስልክ የኤርሚ ስልክ ላይ ተደውሎ ኤርሚ ደግሞ ከኑሐሚን ጋ መኝታ ክፍል ተቃቅፎ ተኝቶ ስልኩ ሲጠራ ገነት ደግሞ ይሄንን አጋጣሚ ማሳላፍ አልፈለገችምና ስልኩን አንስታ አምራንን ኔጉድሽን ብላታለች ማለት ነው። አምራንም እንደመጣች መኝታ ክፍል ኤርሚ ከኑሃሚን ጋር ተቃቅፎ ስታይ በጣም ደንግጣለች። እዛ ጋር ሶስቱም በጣም ደንግጧል። ኤርሚ ቤቱን እንዴት ነው ያወቀችው፣ እንዴት ነው እዚህ ድረስ ልትመጣ የቻለችው የሚለው በጣም አስደንግጦታል። ኑሃሚን ደግሞ እቺ ልጅ ማን ነች፣ ምን ልታደረግ ነው እዚህ መጣችው፣ ሌላ ሚስት አለችው ወይስ ሌላ ፍቅረኛ አለችሁ የሚለው በጣም ጎርቷታል ማለት ነው። አምራን ደግሞ ኤርሚን በጣም እንደምታፈቅረው እናቃለን። ለዛ ነው ገንዘብ ከናሆም እየተቀበለች ከራሷ እያሳለፈች እሱን እየረዳች ነበረው። እሱን አገባዋለው፣ ከእሱ ጋር እኖራለው፣ ወደፊት ህይወት ይኖረኛል ብላ የምታስበው ሰው ከሌላ ሴት ጋር ተቃቅፎ አልጋ ላይ ስታየው አ ማምራርን በጣም ተጎድታለች፣ ማለት ነው ለዛም ነው አሁን ከናሆም ጋር ተገናኝቶ የሆነ መጠጥ ቤት ቁጭ ብሎ እያለቀሰች ያለችው ማለት ነው። እሷም በጣም ተጎድታለች። አሁን አንድ ያላት አማራጭ ናሆምን ጠበቅ አድርጌ ሊያዝ በሚለው ይመስላል። ናሆምን ደጋግማ አሁን ላይ አፈቅርሃለሁ፣ እወድሃለሁ ውዴ፣ ከአባትህ ጋር አስተዋውቀኝ፣ አባትህ እንደሚፈልጋት አይነት ሴት እሆንላችኋለሁ እያለች ያለችው ማለት ነው። ይሄ ነገር ደግሞ ናሆምን ግራ ገብቶታል። ምን ሆና ነው ዛሬ ነው እንደ ይሄ ነገር ትዝ የሚልሽ እያለ እንደውም እየጠየቃት ነበር። ግን ደግሞ አምራን አሁን አንድ ያለኝ አማራጭ ናሆምን ጠበቅ አድርጌ ያዘው እያለች ነው። መጀመሪያም እሷ ያሰበችው ለኤርሚም ያለችው የናሆምን ፍቅር መግፋቴ ነው እንደዚህ ያደረገኝ አንተ እንድትጎዳኝ ያደረገኝ እሱ ነው እያለች እየነገረችው ነበር። ኤርሚ ጋ ያለው መኪና፣ ሌሎች ንብረቶችም በሱ እጅ ያለው እንዳለ የአምራን ነው። እሱን ደግሞ እቀበልሃለሁ እያለች ነው። ገና ከአሁኑ ኤርሚ ደንግጧል ማለት ነው። እሷ ንብረቶቿን ያለውን ነገር ሁሉ ከተቀበለች ኤርሚ ባዶ እጁን መቅረቱ አይቀርም። እሷ ንብረቶቹን ትቀበልና በዚህ በኩል ከናሆም ጋር ተጋብታ ከእሱ ጋር ልትሆን ትፈልጋለች። ያ ነገር ግን የሚሆን አይመስልም። ናሆምን በዛ በኩል አባቱ እየጨቀጨቁት ነው ማለት ነው። እዚህ ጋ ነው አሁን የኑሐሚንና የናሆም ጋብቻ እርግጠኛ ሊሆን የሚችሉ ማለት ነው። በዛ በኩል ኤርሚ ኑሐሚን ጎርቷታል። በዚህ በኩል ደግሞ አባቱ ናሆምን ማግባት አለብህ ብሎ እያስገደደው ነው። እና አሁን ኑሐሚን ተጎርታ ምናልባት አባቷ ጋር ነው የምትሄደው። በዛ በኩል ደግሞ የናሆም አባት ከልጄ ጋር ላስተዋወቅሽ ማለቱ አይቀርም። ባለፈውም ብሏት ነበር። ግን ያው ናሆም ቸኩሎ ተቻክሎ ተናዶ ሄደ። እኔ የመወዳት የማፈቅራት ፍቅረኛ አለችኝ ሌላ ሴት መታዋወቅ አያስፈልገኝም ብሎ ነበር። አባቱንም እምቢ ብሎ ተሄዶ አሁን ደግሞ ያው መተዋወቁ አይቀርም አባቱ አስገድዶታል። እኔም መልህን ካላደረክ ካላገባ፣ እኔ ያቀረብኩልህን ሴት ካላገባ ከውርሱ ትሰረዛለህ ብሎ አስጠንቅቆታልና ናሁም ደግሞ ይሄንን ነገር ማጣት አይፈልግም። ከውርሱ ባዶም መቅረስ ስለማይፈልግ ልጅቷን መተዋወቁ አይቀርም ማለት ነው። ይሄ ነገር ደግሞ ለአምራ ራሱ ዱብ ዕዳ ሆኖባታል። ልጅቷን ካላገባ አባዬ ከውርሱ ሰርዝሃለሁ ብሎኛል ካላት በኋላ እንደውም ስቅስቅ ብላ ነው ያለቀሰችው። እንደምትሸነፍ አውቃለች ማለት ነው። ናሆም ከልጅቷ ጋር እንደሚጋባ ጠርጥራለች ና ለዛም ነው ተስፋ ቆርጣ እንደዛ ስቅስቅ ብላ ያለቀሰችው ማለት ነው። አሁን እሷን የሚያዋጣት ያው ከኤርሚ ጋር መሆን ነው ማለት ነው። ካሁን በኋላ ከናሆም ጋር የምትሆንበት ቻንስ አይኖርም። ናሆም ደግሞ ባዶ እጁን መቅረስ ስለማይፈልግ ከአባቱ ትዕዛዝ መውጣት አይፈልግም ማለት ነው። አባቱ ደግሞ ኑሐሚንም በጣም ወዷታል። በጣም መልካም ልጅ ነች፣ ቆንጆ ልጅ ነች። ልጄ ደግሞ እሷን አግብቶ ተረጋግቶ ኑሮውን መኖር አለበት እያለ ነው ና ልጁ በጣም ጠጪ ሰካራም የሆነ ሁላ ነው። ሌሊት እየገባ ከአጥር እየዘለለ እሱ እንዳሉ ማለት ነው። እየሰከረ ያለው ልጅ ተስተካክሎ ህይወቱ ተረጋግቶ ድርጅቱን ደግሞ እሱ እንዲመራ ይፈልጋል። ያው እኔ ታማሚ ነኝ ካሁን በኋላ ንብረቶችን የምትቆጣጠር አንተ ነህ አንተኮ ብቸኛው ወንድ ልጅ ነህ እያለው ነውእና ለዚህ ደግሞ ረጋ ያለች እና ቆንጆ ሴት እሱ ማጋባት ይፈልጋል። ለዚህም ደግሞ ኑሐሚን በጣም ወዷታልና ከተሰማ ጋር ተነጋግሮ ይሄንን ነገር ማድረጋቸው አይቀርም ማለት ነው። ኑሐሚናውን ካሁን በኋላ ኤርሚ በዚህ ልክ ጎርቷት ሌላ ጉዱን አልሰማችም እሷ። ሌላው የቀረው የኤርሚ ጉድ አለ በዛ በኩል ከሶሲ ጋር ሲሰራቸው ነበረው ባለፈው ለኤደን የተከፈለውን ኮሚሽን በኔ አካውንት አስገቢ ብሎ ሲያስገድዳት ነበር እናም ደግሞ የኮኪ አባት እሱ መሆኑን ስለ ኮኪ ሁሉ ስታውቅ አሁን ካሁን በኋላ ኑሐሚን ከኤርሚ ጋር ትኖራለች ብሎ ማሰብ አይቻልም ማለት ነው እዚህ እዚህ ጋር ነው እሷ ከናሆም ጋር ልትጋባ ትችላለች ብለን የምንጠረጥረው ለእሷም የሚሻላት እሱ ነው ካሁን በኋላ ከናሆም ጋር ተጋብታ የተረጋጋ ህይወት ቢኖራት ይሻላል እንጂ ኤርሚ አሁን ከዚህ በኋላ እሱ የጎዳትን ጉዳት ሁላ እያሰበች ከዚህ በኋላም የምትሰማቸው የእሱ ጉዶች ስላሉ ቢቀርባት ይሻላል ማለት ነው እሷም በስተ መጨረሻ መታወቁ አይቀርም። አሁን ላይ ተጎድታለች፣ ግን አሁን እሷ ያሳሰባትና በዚህ ልክ ስቅስቅ ብላ እንድታለቅስ ሲያደርጋት እንዴት ነው አባዬን አይኑን የማያው እያለች ነው። አሁን እሷን ይሄ ነገር ነው ያሳሰባት። አሁን እሷ የምታስበው ከዚህ በፊት ተሰማ እሷን ይሄ ልጅ አልወደድኩትም፣ ጠንቀቅበይ ብሎ ሲያስጠነቅቃት የነበረው ማለት ነው። እኔ የአዲስ አበባ ወንዶችን አላምነም፣ ይጎዱሻል፣ ራስሽን ጠብቂ ብሏት ነበር። እሷም ያኔ ቃል ገብታለታለች። እኔ ያን ያክል ቀላል ሴት አደለውም፣ በቀላሉ የምጎዳ አይነት ሴት አደለውም፣ አታስብ አንተ፣ እጠነቀቃለሁ ብላ ቃል የገባችለት አባቷ አሁን ደግሞ እንዲህ ተጎድታ እን እንዲ ጉስቁል ብላ ሳያት ምናልባት እሱም ይጎዳል ብላ ታስባለች። ለዛም ፈርታለች ማለት ነው። አሁን ለዛ ነው በደመ ነፍስ ሆና ብቻዋን መንገድ ላይ እየሄደች ያለችው ማለት ነው። ያው በስተ መጨረሻ እንዳየ ነው መንገድ ላይ ወታ፣ እንደውም አስፋልት ላይ መኪና ሁላ ሊገጫት እያለ ነበር። ይሄኛው ፓርቲ ያለቀው ተሰማ ደግሞ አሁን ላይ በሌይኩን እገዛ በሌይኩን ድጋፍ በጣም እየተሻለው ነው። ሕክምና ከተደረገለት በኋላ ጤናው በተወሰነም ቢሆን እየተመለሰ ነው። ከዚህ ደግሞ የምንረዳው በስተመጨረሻ ተሰማ ሙሉ ለሙሉ ጤነኛ መሆኑ አይቀርም ማለት ነው። አሁንም እያሳያቸው ያለው ምልክቶች እንዳለ ወደ ሙሉ ጤነኝነት እየሄደ መሆኑን ነው የምንረዳው ማለት ነው። አሁን ደግሞ እንደዚህ እያገገመ ያለው ተሰማ ልጁ በዚህ ልክ ተጎዳች ብሎ ቢሰማ ከጤንነቱ ላያገግም ይችላል። ይሄ ደግሞ ከኑሐሚን አልፎ ተሰማንም ሊጎዳ ይችላል ማለት ነው። ይሄ ይሄ ነው እንደውም ኑሐሚንም በጣም ያሳሰባት ና ያሳዝናት እንዴት ብዬ ነው አባቴ ፊት ለፊት የምቆመው ብላ ማለት ነው አሁን ደግሞ ደሞ እሱ ጋ እንዳትሄድ ብትቀር ራሱ እንዴት ነው እንደዚህ ሆኜ አባዬ ጋር መሄደው ብላ ብትቀር ተሰማ ደግሞ ማሰቡ አይቀርም። ልጄ ምሆናን ሆነና ይቀረችው የት ነው ሄደችው የሚለው ያ ነገር እሱን ማሳሰቡ አይቀርም ማለት ነው። ወይ ደግሞ እሱ ጋር መጣ እንደ በፊቱ ደስተኛ ሆኜ እታየዋለሁ እንዳትልም ትንሽ ተጎርታለች ና ያ ነገር በጣም ይከብዳታል። ወይ ደሞ እንደዛ ጉስቁል ብዬ አባቴ ጋር ሊሄድ እሱ ጋር ሊሆን እንዳትል ደግሞ ይሄ ነገር ተሰማን መጉዳቱ አይቀርምና ደሞ ይጎደዋል። ለዚህ ለዚህ ደሞ ኑሐሚን አሁን ላይ አጣብቂኝ ውስጥ ገብታለች ማለት ነው። ለዛ ነው መንገድ ላይ ስትሄድ እንደውም ጫማዋ ተበጥሶባት ድግር ጫማ መንገድ ላይ እየሄደች ያለችው ማለት ነው። አሁን ላይ ግን ምንም ነገር ቢሆን ኑሐሚን ማድረግ ያለባት እዛው አባቷ ጋር ተመል ያለውን ነገር ያለውን እውነታ ሁሉ ለአባቷ ነግራ እውነታውን መጋፈጥ ይሻላል እንጂ ከአባቷ መሻሽም አይችልም። ከሱ ልጅ ብትራሱ የትም መሄጃ የላትም ማለት ነው። አሁን ደግሞ ለይኩን እኔ ማረፊያ ላዘጋጅላችሁ እያለው ነው ተሰማን ማለት ነው። ተሰማን እንደውም የሆነ ልጅ ጋር ያረፍነው እሱን ያስጠጋም ብሎ ከነገረው በኋላ ለይኩን ጥያቄ ፈጥሮበታል። ለምን ያኔን? አሁን ቤት ውስጥ ምናልባት እኮ ልጅቷ ፍቅረኛ ሊኖራት ይችላል፣ ምናልባት የራሷ ህይወት ሊኖራት ይችላል ብሎ ናሆም ለአባቱ ነግሮ ነበር፣ ግን ለይኩን እዛ ጋ ላይኖራት ይችላል ያላት አይመስለኝም ልጅቷ አላማ ያላት ልጅ ናት ብሎ ነግሮታል። አሁን ደግሞ እዚጋ ሆስፒታል ውስጥ ተሰማ የሆነ ልጅን ያስጠቀን እሱ ጋን ያለ ነው ልጁ ዘመዳችን አይደለም ብሎ ሲነግረው ለይኩን ትንሽ የሆነ ነገር ጠርጥሏል። ና እሱን ተውት የሰው ቤት ከምትጠጉ እኔ አሪፍ ማረፊያ ያዘጋጅላችኋለሁ ብሎ ለተሰማ ቃል ገብቶለታል ማለት ነው። ይሄ ነገር ደግሞ በጣም መልካም ዜና ነው ለኑሐሚን ማለት ነው። አሁን አባቷ ራሱ ከሆስፒታል ከወጣ ምናልባት ማረፊያ ላይኖራቸው ይችላል ማለት ነው። ሄዳ እዛው ኤርሚጋ እንዳትሆን ከኤርሚጋ ተጣልቶ ተሞልቷል ከኤርሚ ጋር ያለው ነገር አብቅቷል ማለት ነው። ይሄ ነገር ለሷ በጣም አሳሳቢ ይሆን ነበር። እዚህ ጋር ደግሞ ለይኩን ለሁለቱም ያቀረበላቸው ሀሳብ በጣም ጥሩ ነው። አሪፍ ማረፊያ ያዘጋጅላቸዋል። በዛውም ኑሐሚን ከናሆም ጋር ተጋብታ ቀሪ ሕይወቷን በሰላም ብትኖር ይሻላል ማለት ነው። ያው አባቷ ተሰማም እያገገመ ነው። ከዚህ በኋላ ቆሞ እሷን ድሮ ደግሞ ወደ ሙሉ ጤንነቱ ወደ ስራው መመለሱ አይቀርም ማለት ነው።